ኢትዮጵያውያንን የአብሮነት ታሪክ፣ ቅርሶች፣ እሴቶች በአንድ ላይ አሰባስቦ ይዟል የኢትዮጵያ ብሔራዊ ሙዚየም። እኛም ታዲያ እድሳት የተደረገለትን የኢትዮጵያ ብሔራዊ ሙዚየም ለመቃኘት ተገኝተናል። የኢትዮጵያ ብሔራዊ ሙዚየም ከ1936 ጀምሮ ራሱን የቻለ ተቋም ባይሆንም ከታሪካዊ ቅርሶች አስተዳደር ጋር ተያይዞ የተመሰረተ ነው። አሁን የምንገኝበት ሙዚየም እና የኢትዮጵያ ቅርስ ባለስልጣን መስሪያ ቤት ደግሞ እንግዲህ በ1992 በአዋጅ ተቋቁሞ ሙዚየሙ በተለይ 1965 ዓ ም ጀምሮ አገልግሎት መስጠት የጀመረ ነው። ግን እንደ ብሔራዊ ሙዚየምነቱ ብዙ ነገሮች ይጎድሉት ነበረ። እነዚህ ዓለም አቀፍ ጎብኚዎች በአብዛኛው የተለያዩ ሀገራትን ሙዚየሞች ያዩ ስለሆነ፣ አንደኛው የሚያዝኑበት የነበረ እኛ ጋር ሲመጡ ቅርሶቹ በጣም ጥሩ ናቸው፣ ግን ናራቲቭ የላቸውም፣ ትርክት የላቸውም እና ዘግይታችኋል። ምክንያቱም በድሮው ቪክቶሪያን ኮንሴፕት ነው እናንተ ያላችሁ። አንድ ቅርስ ታስቀምጣላችሁ፣ የዛችን ካፕሽን ታስቀምጣላችሁ። ከዛ ያለፈ ግን የሀገሪቱን ታሪክ የሚተርክ ቅርሶቹን ደግሞ በኮንቴክስት የሚያስቀምጥ መዘርዘር የላችሁም ነበረ። እንደገና ደግሞ አንድ ጎብኚ ምንም አስጎብኚ ሳያስፈልገው እያነበበና እዛ ላይ የተዘረዘረው እንትን እያለ መረዳት መቻል ነበረበት። እዛ ላይ ጉድለት ነበረ። እንግዲህ በሁለቱ ኤግዚቢሽኖች ትልቅ ለውጥ ነው ያመጣው። የጎብኚዎችን ቁጥር ጨምሯል። ሁለተኛ ስታንዳርዳይዝ ስናደርግ ብዙ ቅርስ ስላለን የተለያዩ የኅብረተሰብ ክፍሎችን የተለያዩ ዘመናትን የተለያዩ የአገሪቱ ክፍሎችን መወከል አለበት ነው እና ሁሉም እራሱን ያገኛል። አሁን በሙዚየሙ የቋሚ ቅርስ ማሳያ ቦታዎችን ማዘመን፣ ደህንነታቸውን ማስጠበቅ ብሎም ደግሞ የአውደ ርዕይ ማሳያ ቦታዎችን ምቹ ማድረግ ስራ ተከናውኗል። የመጀመሪያው ስራ ከሙዚየም ቋሚ ኤግዚቢሽን ጋር የተያያዘ ነው። ኢትዮጵያ እንግዲህ ብዙ ተንቀሳቃሽ ቅርሶች አሏት። ተንቀሳቃሽ ቅርሶች የሚለሙት በሙዚየም ሲደራጁ ነው። ስለዚህ ከሶስት ዓመታት በፊት የጀመርነውና በአንድ ዓመት ያጠናቀቅ ነው የአርኪኦሎጂ ቋሚ ቅርስ አውደ ርዕይ ነው። እሱም ቋሚ ኤግዚቢሽን ተከፍቷል። ባለፉት ስድስት ወራት የተሰራው ደግሞ ከፈረንሳይ መንግስት ትብብር ተደርጎ የፓሊዮንቶሎጂ ተንቀሳቃሽ ቅርሶች ቋሚ ኤግዚቢሽን ወይም አውደ ርኢ ነው። እነዚህ እንግዲህ ይቀጥላሉ። ገና ሁለት ደግሞ የሚቀረን አለ። አንደኛው የስነ ጥበብ ቅርሶች ቋሚ ኤግዚቢሽን እሱም ይሻሻላል። እንደገና ደግሞ የባህል ቅርሶች የኤትኖግራፊ ቅርሶች እነሱ በሚቀጥሉት እንግዲህ ስድስት ወራት አካባቢ የምናጠናቅቀው ይሆናል ማለት ነው። ስለዚህ ቋሚ የኤግዚቢሽኑን የማሻሻል ስራ አንደኛው ነው። ሁለተኛ ይሄ የምድረ ግቢውን የማስዋብ ስራ ነው። ለቱሪስት አገልግሎት የሚመጥን አይደለም ቦታው በሚገባ ሁኔታ ከመቀመጫዎች ጀምሮ ከፓርኪንግ ጀምሮ ሌሎችም እንግዲህ ድምቀትና ውበት የሚሰጡ ነገሮች አልተሟሉም ነበረ። እሱን እንግዲህ በአንድ በኩል በራሳችን ሁለተኛ ደግሞ ከኮሪደር ልማቶ ጋር በተጣጣመ መንገድ ምድረግ ቢሆን የማስተካከል ስራ ነው። በጣም ቆንጆ ነው። ሌሎቹ አዲስ በቅርብ የተሰሩት እኔ በነበርኩ ሰዓት ላይ ከአስራ አራት አመት በፊት ትንሽ ነበር። አዲስ አበባ ውስጥ የምናየው ነገር ትንሽ ነበር እንደዚህ ብዙም ታሪክን ያለፉትን ነገር ግልጽ አድርጎ የሚያሳይ ነገር አልነበረም። ያ በጣም አሪፍ ነው። አትሊስት ከተማ ውስጥ ለሚቆይ ሰው ብዙ ነገሮችን ለልጆቻችን ታሪክን ብዙ ነገር ለማሳወቅ ተመቻችቶ ተቀምጠዋል። ይሄኛው በፊትም መጥቼበት አላቅም። የመጀመሪያ ነው። ለልጆቼም በውጭ ዓለምም በትምህርት ሲማሩ ሉሲን ማያቃት የለም። ስለዚህ እሷን ለማሳየት ነው የመጣሁትኝ። ቆንጆ ነው። ከዚህ በኋላ ልምድ አድርጓለሁ ብዬ አስብኩኝ። ና እኔ እዚህ ነዋሪ ነኝ፣ ግን ብዙ ሄጄ እንደዚህ ሙዚየሞችን ምናምን አልጎበኝም እና መዝናኛ ቦታዎችን ና እንደዚህ ፓርኮች ምናምን ነው በብዛት ማየት ምወደው ና ግን ሙዚየሞችን እንዳይ ከዚህ በኋላ ብዙ ነገራቶች ማወቅ እንዳለብኝ አሳይቶኛል ብያለሁ። ግቢውን ጨምሮ የሙዚየሙ አጠቃላይ የውስጣዊ ክፍሉና እንዲሁም የህንፃው ክፍል እድሳት የተደረገለት ይህ የብሔራዊ ሙዚየም ዓለም አቀፍ ስታንዳርዱን የጠበቀ ሙዚየም ከማድረግ አንጻር እንዲሁም ደግሞ የኢትዮጵያውያንን የወል ትርክት ወይም ደግሞ የአብሮነት እሴቶችን በሚያጎላ መልኩ እድሳት እንደተደረገለት ተነግሮናል። ብሔራዊ ሙዚየም ተብሎ በየሀገሩ ሲቋቋም አንደኛው ነገር ምንድን ነው? ስለ ሀገሪቱ ባህል፣ ታሪክ፣ ቅርስን መሰረት አድርጎ መንገር ነው። ምክንያቱም ቅርስ ማንነትም ነው፣ ታሪክም ነው፣ ባህልም ነው። ስለዚህ በሚዳሰሰውም በማይዳሰሰውም ቅርስ የሚደረገው ምንድን ነው የሀገሪቱን የወል ትርክት ማንጸባረቅ መቻል አለበት። ስለዚህ ያ በመሆኑ እንግዲህ ሙዚየም ስንል ብሔራዊ ትርክት የሚነገርበት ያ በተለያየ ሚዲየም የሚተላለፍበት፣ ከዛ ባለፈ ደግሞ ሙዚየም ሲባል በዓለም አቀፍ ደረጃ የትምህርት ተቋም ነው ባህልን ጠብቆ ማስተላለፍ፣ ቅርስን ጠብቆ ማስተላለፍ እንዳለ ሆኖ ግን መጪው ትውልድ የሚቀረጽበት ነው። ያ ስለሆነ ይሄ የወል ትርክቶችን በጣም ምናጎላበት እንደውም ቦታ በጣም ስላነሰን እንግዲህ ወደፊት ደግሞ ትልቅ ብሔራዊ ሙዚየም ይኖረናል፣ አገሪቱን የሚመጥን ባለው ግን ስፔስ ብሔራዊ ትርክትን የማስረጽ ለጎብኚ ደግሞ የኢትዮጵያን ብሔራዊ ትርክት የማሳወቅ የማስመገንዘብ ስራ ነው። ትልቁ አላማው ማለት ነው። በልጆቼ ብጠይቅኝ በቃ እንደዚህ ከተማ እንደዚህ አምራ እንደዚህ ሞደርን ነገር ወይም ደግሞ ታሪክ፣ ሞደርኒቲ ብቻ ሳይሆን ታሪክ፣ ያለፈ ታሪክ በጥሩ ነገር በውጭ ስታንዳርድ ብዙ ይቀራል፣ ግን ቆንጆ በሚባል ሁኔታ ተሰርቶ ስታዩ እንትን የሀገርን ገጽታ ይቀይራል እና ቆንጆ ነገር ነው። በጣም አሪፍ ነው። በልጆች ላይ ወጣቶች ላይ እንደዚህ ቱሪስት ያሉበት እንደዚህ አይነት ቱሪዝም ያሉበት ቦታዎችን ሄዶ እንዲጎበኙ እና ስለ ኢትዮጵያ ወደ ኋላ ሄዶ እንዲያጠኑ ቢደረግ ሞር በጣም ደስ ይለኛል። ሌላው የተረሱ ቅርሶችን ለሕዝብ ክፍት ማድረግ በቤተ መንግሥት የታየው በዩኒቲ ፓርክ የታየው ያሉትን ደግሞ እንደገና እሴት የመጨመር ጎንደር፣ ትልቅ ስራ እየተሰራ ነው። ያም ምንድ ነው? አዎ ቅርሱ ነበረ፣ ግን በሚገባው ደረጃ ለምቶ ነበሩ ወይ አለማም እሱን የመጨመር እዚህም እያካሄድን ያለ ነው። እሱ ነው ራሱ ከዚህ ታሪካዊ ቤት ራሱ ጀምረን ብንወስድ ማለት ነው አንድ ነገር የያዘ ነው። ስለዚህ መንግስት ለቱሪዝም ትኩረት ሰጠ ሲባል ዝም ብሎ የትራንስፖርቱን የቱሪስት አገልግሎቱን ብቻ የማዘመን ምቹ የማድረግ ብቻ ሳይሆን የቱሪስት መስህብ የሆኑ የተፈጥሮም ሆነ የባህል ቅርሶችን በደንብ አድርጎ የማልማት እንደገና ደግሞ እስካሁን ለህዝብ ክፍት ያልሆኑትን በሙዚየም መንገድ እያለሙ የእነዛን ማሳየት ነው። አዲስ አበባ ብዙ እንግዲህ አድዋ ሙዚየም ተከፍቷል፣ መታሰቢያ ሙዚየም፣ ሌሎችም በቅርብ ጊዜ ደግሞ እንደገና እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያና ስቱዲዮ ቪላ አልፋ ለህዝብ ክፍት ይሆናል። ይሄ ትልቅ ቱሪዝምን እናበረታታ ሲባል ዝም ብሎ ሆቴሎችን እና ሌሎችን ምቹ የማድረግ ስራ ሳይሆን ዋናው መስህቦቹን በደንብ አድርጎ የማልማት መዳረሻዎችንም የማልማት ስራ ነው።